ሀይ ሃይ እንዴት ናችሁ? ሰላም ናችሁ? የውዶቼ ማሮቼ ፍቅሮች እንደምን አላችሁ? የሰላም ነው እግዚአብሔር ይመስገን። እንግዲህ አዲስ ቻናል ከፍተናል። እንዴት ከፈትሽ፣ እንዴት ነው ለምትሉኝ ነገር እንግዲህ ከጠያያችሁኝ ምላሽ ሰጣችኋለሁ። ግን አዲስ ነው አዲስ ገና መክፈቴ ነው እና እንድታበረታቱኝ ይጠይቃችኋለሁ። ያው ከፈጣሪ በታች ሁሉም ያው ለሰው ልጅ ሰው ነው መድኃኒቱ። እና ሼር ሰብስክራይብ ያው የምለው ራሱ ጠፍቶኛል እውነት ለምናገር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። ተቀላቀሉን። ሰብስክራይብ እያደረጋችሁ አበረታቱኝ። የመዳም ቅመም ነኝ በነገራችን ላይ። እና ለምን አልነሳም ብዬ ነው ተቀመጥን በጣም። ለምንድን ነው የመዳም ቅመሞች ወጣንም አንሰራው። ለምንድነው? በቃ ግዴታ ሰው ቤት ተቀጥረን ብቻ ነው መስራት ያለብን? ያለውስ ማን ነው? ማን ነው እንደዚህ ብሎ ደንብ ያስቀመጠልንና ዩቲብ ለምን አልከፍትም ብዬ ከፈትኩኝ። ማን የከፈተልሽ? እሱን እንግዲህ ታማኝ ሰው ናት። እንድትከፍትላችሁ ከፈለጋችሁ አናግሮ ቁጥሯን እሰጣችኋለሁ። በተረፈ እንግዲህ ያው ይቱብ ተከፍቷል። እንግዲህ መስራት የሚጠበቅብኝ እኔ ያው፣ ከሰራ ማንም ሰው ያገኛል፣ የልፋቱን ዋጋ ሁሉም ሰው ያገኛል። ስለዚህ የልፋታችንን ዋጋ የምናገኘው ደግሞ በመስራታችን ልክና በመልፋታችን ልክ ነው። ስለዚህ ያው መስራት ይጠበቅብኛል። እናንተም ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ትተባበሩኛላችሁ። እንግዲህ ያው ይህ የመጀመሪያ ቪዲዮ ነው። ይመራ ይመራ ላቅም ዞሮ እንግዲህ እንደ መጀመሪያው ያው ጥሩ ነው ብዬ አምናለሁ። እንግዲህ ያው ምንም ማድረግ አልችልም። ጥራት ያለው ይመስላል ከኔ ጋር ከእናንተ ጋር አላውቅም። እንግዲህ እስኪ ለማንኛውም ጠራም አልጠራም፣ እንግዲህ እንድታውልኝ ያው ሰብስክራይብ እንድታደርጉኝ እፈልጋለሁ። ቢያንስ በጓደኛም በምንም እያላችሁ አበረታቱኝ። እኛ ለምንድን ነው የመዳም ቅመሞችን ማንበረታታው እርስ በርሳችን ግዴታ ታዋቂ ካልተሆነ ወይም ደግሞ በቃ ሰብስክራይቡ ከፍ ያለ ሰው ካልሆነ በቃ እናሽቃብጥም ማለት ነው። ለምን እርስ በርሳችን ለምን አንደጋግፍም? ዋይፋው በእጃችን ነው አንከፍልበት፣ አይደለ? አንዴ ጠቅ ማድረግ ምን ይጎዳ? እጠቅ ነው እኮ። ስለዛ ጠቅ አድርጉና አለፉ ሀሳቤ ከተመቻችሁ እንግዲህ ይቱብ መክፈት የምትፈልጉ ሰዎች አናግሩኝ፣ አገናኛችኋለሁ እ እኔም ሰው ነው፣ ይከፈተልኝ። በርግጥ ግን ያው ከፈለጋችሁ አገናኛችኋለሁ ማለት ነው። ስለዚህ እኔ እንደምላችሁ ከሆነ ክፈቱና እስኪ እንስራ እንስራ፣ ስሩ፣ ተነሱ፣ እንነሳ። ቢያንስ እንዲያው አገር እንኳን ስንገባ እንግዲህ እንደጠቀማቸው ነው። መቼስ ሚዲያ ላይ ወጥተው የሚላላጡት ሰው ካለ ጥቅም ምንም ቢሆን፣ እንደዚህ ሚዲያ ላይ ወጥቶ የሚላላጥ ሰው አለ ብዬ አላምንም። ሁሉም ነገር ጥቅም ሲገኝለት ብቻ ነው የሰው ልጅ ትርፍ ካላገኝለት፣ ምንም የሚሰራ ሰው የለም። ስለዚህ ትርፍ ሲገኝለት ነው ሁሉም ሰው ያው የልፋቱን ዋጋ ሲያገኝ ነው ደግመው ለመስራት የሚወጡት። ስለዛ እኛ ይቱብ የአንድ ሰው ወይም የግል ድርጅት አደለም፣ ካምፓኒ ነው። ስለዛ ለምን አንጠቀምበት? ለምን እኛ እንደሆነን ከአረብ ቤት የመውጣት ሀሳቡን ይሄው እንግዲህ የሚከፍለን አንድ ግለሰብ አይደለም። ክፍያ ከተደረሰ ከሰራን ደግሞ መቼም እንደ ማንኛውም ሰው እንደርሳለን ብዬ ምን አለሁ። ስለዚህ ውዶቼ አበረታቱ። ሸሪ ያደረጋችሁ በጓደኛ እኔ በነገራችን ላይ አዲስ ዩቱበር ምናምን እንደዚህ ስለቀው ካዩ ሮጭ ሄጄነው ሰብስክራይብ አድርገው ለምን አብዙ የመዳም ቅመሞች ከሆኑ ውጭ ሀገር ላይ የሚሰሩ ከሆኑ ከሳኡዲ ወይም ከዱባይም ሄደው አገር ቤት የሚሰሩ ምናምን ከሆነ እውነት ለመናገር በቃ ሮጭ ነው ሄጅ ንትር ምንም ማለት ነው ሰብስክራይብ ማድረጋችሁ እየገባ ቢያንስ ቪዲዮን ትንሽ ደቂቃ የት አድርጌ ዘግዋለሁ እንጂ በቃ አላልፍም። እውነት ለመናገር ግን ያው እኛ ከተባበርም አምሳ ሎሚ ለአንድ ሰው ሸክም ነው፣ ለአምሳ ሰው ደግሞ ጌጡ ነው ይባላል። ስለዚህ ያው እንደዚህ እያልኳችሁ እናንተም የምትሰጡኝን አስተያየት ይህን አስተካክሌ ይሄ እንዲህ ነው እንደዚህ ነው እያላችሁኝ እዛ ቀን ላይ የምንደርስ ያድርገ ያው በተረፈ፣ ሰላማችሁ ብዝት ይበልልኝ። ባይ ባይ